እባካቹሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላችኋለሁ። እሷ ማለት ነው አያቴ አሉ። በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው የአንድ ሴት ና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆቹን ነው ማለት ነው ካልሲ አጥባለሁ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት እራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውዳመት ምናምን ሲመጣ እኔ ደግሞ ሴትዮዋ ከምትለብሰው ልብስ ትቀድና ጣጥፋ ጥንጥ እየ ነበርኩ እንትን ብላ በመኪና እንኳን አይሰፋም እቤት ነበር በመርፌ የተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም የተወርቁ ወርቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ስወትት ምን ስል የባለም እንደዚያው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩኝ። እስከ ስምንት ደረ እስከ ስምንተኛ ክፍል በኋላ የሆነ ስራም ቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ሲመጣ ስራው እየያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለእንዴት ሙሉ ስሰራ አንተ ደላለሁ አልተኛም ነበር ያረሳት ነበር። ከዚያ ዩኒቨርስቲ እንተ አስራ ሁለት ያከፍል ጨረስኩ። ከአስራ ሁለትም ያው ሶስት መቶ ዘጠና ሁለት አመጣሁ ውጤት። ከመጣ በኋላ ወደ ዩኒቨርስቲ ዲፓርትመንት መረጥ በፋርማሲ